ወደ እግዚአብሔር ቃል ዘወር እንድንል ነው። ታስታውሳላችሁ፣ በዚህ በትንቢተ ኤርምያስ መጽሐፍ ምዕራፍ 22 ቁጥር 29 ላይ ነቢዩ ኤርምያስ አንድ ጊዜ ለሕዝበ እስራኤል እንደዚህ ብሎ መልእክት አስተላልፏል። ምድር ሆይ፣ ምድር ሆይ የእግዚአብሔርን ቃል ስሚ አለ። ወገኖቼ የእግዚአብሔርን ቃል በመስማት ብቻ ነው ሕይወት የሚገኘው ካለ እግዚአብሔር ቃል በምንም ልትድኑ በምንም ነፃ ልትወጡ አትችሉ። የሰው ልጅ በምድር መኖር ከጀመረበት ጊዜ ጀምሮ ክፋትና ተንኮል አልተለየውም። ከዚህ የተነሳ ምድር የተለያዩ ተቃራኒ ነገሮችን ሳይስማሙ እንደተስማሙ፣ ሳይዋደዱ እንደተዋደዱ መስለው ውለው የሚያድሩባት የክስተቶች መከሰቻ ወይም ደግሞ መገለጫ ዓለም እንደሆነች እናውቃለን ማግኘት ከማጣቱ፣ ብልጽግና ከድህነቱ፣ ጤንነት ከህመሙ፣ ጽድቅ ከኃጢአቱ፣ ብርሃን ከጨለማው፣ ጣፋጭ ከመራራው፣ ፍቅር ከጥላቻው፣ ሰላም ከሁከቱ፣ ሁሉም ጎን ለጎን የሚኖሩባት ከእውነት ይልቅ ደባዎች ከመጋረጃው በስተጀርባ የሚፈጸሙባት ዓለም እንደሆነች እናውቃለን። በአንጻሩ ደግሞ እንደ ሰማያውያን መላእክት በጸጋ እግዚአብሔር የረቀቁ ስለ እውነት የጀገኑ ስለ ወንጌል የሚኖሩ ሞትን የማይፈሩ ልክ እንደ ወንድማችን ሶል እውነት የሆነውን የእግዚአብሔርን ቃል የሚመግቡ ደግሞ አሉ። ክብር ለታረደልን በግለን ናዝሬቱ ለኢየሱስ ይሁን። ስለዚህ ወገኖች ሆይ ለእግዚአብሔር ልንታዘዝ ይገባናል። ለእግዚአብሔር ለቃሉ ልንኖር ይገባናል። ለእግዚአብሔር ታማኝ ሆነን ልንኖር ይገባናል። ውስጥን የሚያውቅ እግዚአብሔርን ማለፍ አይቻለም። ወገኖች ሆይ ታስታውሳላችሁ በአንድ ወቅት ሕዝበ እስራኤልን በነቢዩ ኤርምያስ አፍ ሲወቅሳቸው የተናገረው ቃለ ተግሳጽ እንዲህ ይል ነበረ። እነሆ በማትረቡበት በሐሰት ቃል ታምናላችሁ፣ ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ በሐሰትም ትምላላችሁ። መጥታችሁም ደግሞ ስሜ በሚጠራበት ከዚህ ቤት ቆማችሁ ይህንን አጸያፊ ነገር አላደረግንም ብላችሁ ትላላችሁ ይላችኋል። ትንቢተ ኤርምያስ መጽሐፍ ምዕራፍ ሰባት ቁጥር ስምንት እስከ አስራ አንድ ገብታችሁ ውስጥ አለቡ። ዛሬ ማንን ነው እያታለልን ያለነው? ማን ነው ማን ነው እያታለል ነው ያለን? ወገኖቼ ሆይ ሰው እኮ ለሰው እኮ የሰውን ቃል እንኳን ይጠብቃል አይደለም ሰማያትና ምድርን በቃሉ የፈጠረውን እግዚአብሔርን ይቅርና እንደ አንድ አካባቢ ተለዋዋጭ የሆነው ጠባያቸው ህዝበ እስራኤል ለእግዚአብሔር እጅግ አስጨናቂ የሆነበት ዘመን ነበር። ዛሬም በዚች ቤተ ክርስቲያን እየተከናወነ ያለው ነገር ይሄ ነው። ለነቢያት ትምህርት አስቸጋሪ የነበረው የህዝበ እስራኤል ህይወት በእግዚአብሔር ፊት ሊደበቅ አልቻለም። ለእግዚአብሔር ታማኝ መሆን ይፈልጋሉ፣ ነገር ግን ደግሞ ከክፉ ስራቸው ፈቀቅ አይሉም። ዛሬ እያስመሰልን ነው፣ እየኖርን ነው ያለነው። ወገኖች ሆይ እያስመሰሉ መኖር ሊበቃ ይገባል። ለምድራችን መዓትን ያመጣብን፣ ጦርነትን ያመጣብን፣ ረሃብን ያመጣብን፣ ጨነፈርን ያመጣብን ለእግዚአብሔር ባለመታዘዛችን ምክንያት ቅጣት እየደረሰብን ያለን። ወገኖቼ ሆይ ህዝበ እስራኤል ህይወታቸው በእግዚአብሔር ፊት ሊደበቅ አልቻለም። ለእግዚአብሔር ታማኝ መሆን ይፈልጋሉ፣ ነገር ግን ደግሞ ከክፉ ስራቸው ደግሞ ፈቀቅ አይሉም። ልክ እንዳሁኑ ዘመን እንዴ። ምን ማለት ነው? ሰው ለሰራው ስዕል ዝቅ ብሎ መስገድ ምን ማለት ነው? ስዕል ያድናል ብሎ ለስዕል መዘመር ስዕልን ሂድና ጠላቴን ተበቀልልኝ፣ ግደልልኝ ብሎ እየጮሁ ሁካታ መፍጠር ምን ማለት ነው? ከቃሉ አንጻር ሲታይ ወገኖቼ ጸለዩ ባስሊዮስ ወጎርጎሪዎስ ሀበ ስዕሉ ለቅዱስ መርቆሪዎስ ደነነ ስዕል ከመሆ ዘይብል ሰሞሙ ጸሎቶሞ ቀተለ ጸሮሙ ባስሊዮስና ጎርጎሪዎስ የሚባሉ ሰዎች ጠላታቸውን ለመግደል ወደ ቅዱስ መርቆሪዎስ ስዕል ሂደው ጸለዩ፣ ሽቱ አርከፈከፉ፣ ዕጣን አጨሱ። ከዛሳ የቅዱስ መርቆሪዎስ ስዕል ጸሎታቸውን ተቀብሎ ጠላቶቻቸውን ተበቀለላቸው፣ ገደለላቸው ይላል። ይህ ከቃሉ አንጻር ሲታይ የአጋንንት ትምህርት ነው። የአጋንንት ትምህርት ነው። ከዚህ አጋንንታዊ ሥርዓት እንድትፈቱ እኔ እነግራችኋለሁ። ወንድማችሁ መርጌታ ምስጢር መዝገቡ እኔ እነግራችኋለሁ። ይህ የአጋንንት ትምህርት ነው። ወገኖቼ ሆይ በአዲስ ኪዳን መጽሐፍ ቅዱስ የእግዚአብሔር ቃል የሚያስተምረን ጠላትህ ቢራብ አብላው፣ ቢጠማ አጠጣው፣ ይህንን በማድረግህ የእሳት ፍን በራሱ ላይ ትከምራለህ ነው የሚለው። በቀል የእኔ ነው፣ ብድራቱን እኔ እመልሳለሁ ይላል። ወገኖች ሆይ እኛ በአዲስ ኪዳን ማንንም እንድንገድል፣ ማንንም አጥፋልኝ ብለን እንደማንጸልይ ከመጽሐፍ ቅዱስ የእግዚአብሔር ቃል መማር እንችላለን። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ለእግዚአብሔር ታማኝ እንሁን። ለቃሉ ታማኝ እንሁን። ወገኖች ወይ ለእውነት እንኑር ወገኖች ሆይ። ወደ እውነት እንመለስ ወገኖች ሆይ አባቶቻችሁ ከኔ ዘንድ የራቁ ከተሉ ከንቱም የሆኑ ምን ክፋት አግኝተውብኝ ነው። አላንድ ጊዜ ምን ክፋት አግኝተንበት ነው። ወገኖች ሆይ በነቢዩ በኤርምያስ አፍ እግዚአብሔር ሲናገር በምዕራፍ ሁለት ቁጥር አምስት ላይ ምን አላቸው? ምን አግኝተውብኝ ነው? ምን ክፋት አግኝተውብኝ ነው? እኛ ከእግዚአብሔር ያጣነው ምን ነገር ኑሮ ነው? በእውነቱ ከእግዚአብሔር ያጣነው ምንድን ነገር ነው? ወገኖች ሆይ ወደ ሌላ የምንቅበዘበት ገዳም ለገዳም የምንንከራተት ሽሮ በርበሬ በመስጠት ገነት መንግስተ ሰማያትን እንገባለን ብለን የምንንከራተተው ቁልቁለት የምንወርደው ተራራ የምንወጣው የጎጃም የጎንደር እስከተከዜ ድረስ ያለውን የመሬት አፈር ቆንጥሮ የጠጣ ኃጢአቱ፣ ይሰረይለታል ነው የሚለው የኦርቶዶክስ ትምህርት። ከእንደዚህ አይነት ቡትቶ ትምህርት ልንወጣ ይገባል። እኔ ነው የምበቀለው። እኔ መርጌታ ምስጢሩና የምበቀለው ይሄን ትምህርት ትውልዱን ወደ ሞት ትውልዱን ወደ ኩነኔ ትውልዱን ወደ ገሃነመ እሳት ያስገባውን ትምህርት እኔ ካልተበቀልኩትኝ ማንም ሊበቀለው አይችልም። ለምን ከልጅነት እስከ እውቀት እግዚአብሔር በዛ ቤት አሰልጥኖኛል። ስለዚህ ለእግዚአብሔር ታማኝ መሆን ይገባችኋል። ታማኝነታችሁን አጉድላችኋል። እግዚአብሔርን መታዘዝ አጉድላችኋል። መጽሐፍ ቅዱስ የእግዚአብሔር ቃል፣ መዳን በሌላ በማንም የለም ካለ በማርያምም በመርቆሪዎስም በተክልየም ከአንድ እስከ ሰላሳም የለም እያለ ነው። የምትሰማ ከሆነ እውነቱ ይህ ነው ወንድሜ ሆይ። ዘቦ እዝን ሰሚ ያለ ይስማ፣ ጀሮ ያለው መስማትን ይስማ ተብሎ ተጽፏል። እኔ በኃይልና በስልጣን ነው ወንጌል የምሰብካችሁ። ለእርሱ ታማኝነታችን ሊገለጽ ይገባዋል ወገኖቼ ሆይ የሰራህ እግዚአብሔር እንደዚህ ይላል፣ ተቤዥቸኋለውና አትፍራ፣ በስምህም ጠርቻለሁ አንተ የኔነህ በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በእሳትም ውስጥ በሄድክ ጊዜ አትቀጠልም፣ ነበልባሉ አይፈጅህም። እኔ የእስራኤል አምላክህ እግዚአብሔር መድኃኒትህ ነኝ ይላል። ሃሌሉያ። ብቸኛ መድኃኒት አለኝ፣ ኔ ብቸኛ አዳኝ አለኝ ኢየሱስ የሚባል አንዳንድ ጊዜ መሄድ ከሚገባን በላይን ሄድና መድረሻችን ብቻ ሳይሆን መነሻችንም ሳይቀር ልናጣው እንችላለን። ወገኖቼ የሰራህ እግዚአብሔር ነው። ለሰራህ ልትገዛ ይገባል። ለተፈጠርክለት ዓላማ ልትውል ይገባል። ወገኖቼ ሆይ እግዚአብሔርን በመታዘዝ ውስጥ ነው በረከት ያለ። እሺ ብትሉ ለእኔም ብትታዘዙ አለና የምድርን በረከት ትበላላችኋል። ሃሌሉያ አባቴ ምን አሳጥቶ ነው ባክህ ከአባቴ ምን አጥቼ ነው እባክህ። ምቅ በዘበዘው በእግዚአብሔር ላይ ማመጽ ዋጋ ያስከፍላሉ። ወገኖች ሆይ እግዚአብሔርን አለመታዘዝ ዋጋ ያስከፍላሉ። ወገኖች ሆይ በእግዚአብሔር ታማኝነታችን ቃሉን በመኖራችን እግዚአብሔር ራሱ ደስ ይሰኛል። ቃሉን በመፈጸማችን እግዚአብሔር ደስ ይለዋል። ወገኖች ሆይ በእግዚአብሔር ላይ ያለን ታማኝነት የሚገለጸው ቃሉን በመኖር ነው። ትእዛዙን በመፈጸም ነው። እግዚአብሔርን በእግዚአብሔርነቱ ማወቅና ማመን ለፍጥረት የተሰጠ ግዴታ ስለሆነ፣ ሃሌሉያ ኢየሱስ ያድናል ወገኖቼ ወይ! ሃሌሉያ ለእግዚአብሔር ዝም ብዬ አልተፈጠርኩም። ለከንቱ ነገር ዝም ብዬ አልተፈጠርኩም። ለከበረ ዓላማ ነው እግዚአብሔር የፈጠረ አንተ የተፈጠርከው ዝም ብለህ አይደለም፣ ለከበረ ዓላማ ነው የተፈጠርከው። ወዳጄ ሆይ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ስለ ሰው ፍጥረት እንዲህ ይላል፣ ሁሉ ነፍስ ይስየብሆ ለእግዚአብሔር እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ነው የሚለው። አንተ እግዚአብሔርን ለማመስገን ተፈጠርክ እንጂ ፍጥረታትን ለማመስገን ለፍጥረታት ለመገዛትና ለመስገድ አልተፈጠርክም። ወገኔ ሆይ ይህንን የሚሰማ ጆሮ የሚያስብ አይምሮ፣ ሌሎችም ህዋሳት ተሰጠውት የእግዚአብሔርን ሀብት ወራሽ የሆነው ሰው ዛሬ በሚኖርበት በህይወተ ስጋ እያለ ስጋዊ ፍላጎቱን በመንፈሳዊ ህይወቱ ላይ የሚፈጠርበትን ጫና እየተቋቋመ ስለ እውነት ሊኖር ይገባዋል። ወገኖች ሆይ ስለ እውነት ሊኖር ስለ እውነት ሊሞት ይገባዋል። ወገኖች ሆይ መሞት ካለብህ እውነትን ይዘሙት። ምን እዚህ የቤት ክራይ ነው የሚቀርብህ ሽሮና በርበሬ ሐሳብ ነው የሚቀርብህ። ምን ያደርግልሃል እዚህ። ሃሌሉያ ክብር ለታረደልን በግለ ናዝሬቱ ለኢየሱስ ክርስቶስ ይሁን፣ ሃሌሉያ። ስለዚህ ቃሉን ልንጠብቅ፣ ቃሉን ልንኖረው ይገባናል። ይሄ በጣም የሚያበሳጭ ትምህርት ነው ወገኖች ሆይ፣ ኦርቶዶክስ ቤተክርስቲያን ትምህርት። ጳውሎስ አንድ ጊዜ መንፈሱ እንደ እኔ እነዚህ መጽሐፍቶች ሳገላብጣቸው ሳያቸው እጅግ መንፈሴ ይበሳጭብኛል ይበሳጭብኛል። መርቆሪዎስ የሚባለው በዛሬ ሕዳር ሀያ አምስት ቀን የሚመለከው የሚሰገድለት የሚዘመርለት ኢ አምላክ ሆኖ ነው የሚመለከው፣ ፈጣሪ ተብሎ ነው የሚመለከው። ማስረጃውን ላሳይህ። እነዚያን ዘመርቆሪዎስ ሂሩተቲትና ወይዋ ባተ ዘተአገሰ በኢንታፍ ቅሮተሰብ ዘሰቀሎ ለሰማይ ከመቀመር ዲበ ተሰቅለ አክሊለ ዘሶክ ተቀብጸለ ይላል። ልተርጉምልህ እኔ ሊቀሊቃውንቶችን አምጣቸው፣ ልተርጉምልህ የመር ቆሪዎስን ደግነትና የዋህነት እንናገራለን። ንዚየኑ ዘመር ቆሪዎስ ይሩተቲትና ወይ ዋሃተ ዘተአገሰ በኢንታፍ ቅሮተሰብ ስለሰው ፍቅር ብሎ ስለሰው ፍቅር ብሎ ምን ያለ የታገሰ የእሾህ አክሊልን ደግሞ የደፋ ይላል። እውን መርቆሪዎስ የሚባለው የሾህ አክሊልን ስለ ሰዎች ኃጢአት ደፍተዋል ወይ? ከየት አምጥተው ነው? ሌባ፣ ሌባ እናንተ ነፍስን የምትሰርቁ ነፍሰ ገዳዮች! ይሄ ሌብነት ነው። ይሄ ሌብነት ነው። የክርስቶስን ሰርቃችሁ ነው ለመርቆሪዎስ የሰጣችሁት። የሾህ አክሊልን የደፋው መርቆሪዎስ ሳይሆን ኢየሱስ ይባላል። እነግራችኋለሁ የሾ ህ አክሊልን የተቀዳጀ ስለ ሰው ልጆች ኃጢአት የተሰቀለ ሰማይን እንደ ዋልታ የዘረጋ ሰማይን በከዋክብት ያስጌጠ ምድርን በአበቦች ያስጌጠ ይህ መርቆሪዎስ እንሰግድለት ዘንድ ይገባዋል፣ እንዘምርለት ዘንድ ይገባዋል። የኔ ጌታ ዝማሬ የሚገባው የታረደው በግ ኢየሱስ ክርስቶስ ይባላል። ወዳጄ እኔ እነግርሃለሁ እኔ እነግርሃለሁ። ይህ ብቻ አይደለም የመርቆሪዎስ ትምህርት ይህ ብቻ አይደለም። እጅግ በጣም በጣም አሰልችና እጅግ አሳዛኝ የሆነ ትምህርት አለው። ለፍጥረት ሁሉ መድኃኒት የሆነ የስጋ ለባሹን ጸሎት ሁሉ የሚሰማ ይላልናተ። የስጋ ለባሹን ጸሎት የሚሰማ መርቆሪዎስ፣ ባለ ጥቁር ፈረሱ፣ ትናንትና ጣዖት አምላኪ የነበረ እዛ ጣሊያን ሀገር በጦር ጀብዱ የታወቀ ከዛሳ ጦረኛ ጀግና ተብሎ የተጨበጨበለት ከዛ ሰማየት የሆነ ወደ ኢትዮጵያ ሲመጣ ከመካከለኛው መቶ ክፍለ ዘመን ጀምሮ የገባ የስህተት ትምህርት ነው። ወዳጅ ሆይ ይህንን የገባውን የስህተት እምቦጭ የሆነ ትምህርት ነቃቅልላለሁ። መርጌታ ምስጢሩ መዝገቡ ሃሌሉያ። ምክንያቱም ለሕሊና የምኖር ሰው ነኝ፣ ለወንጌል የምኖር ሰው ነኝ። ሞት ከመጣም ና ግባ ነው የምለው። ስለ ወንጌል ምንም ችግር የለብኝም። ለሕሊናዬ በመታመን እኖራለሁ። ለቃሉ በመታመን እኖራለሁ። ውስጤን የሚያውቅ እግዚአብሔርን ማለፍ አልችልም። ወገኖቼ ሆይ አልችልም፣ አልችልም። ህሊና ከእግዚአብሔር የተሰጠ ለበጎ ስለሆነ እግዚአብሔር የሰጠኝ በጎ ነገር እንድሰራበት ነው። ህሊና ያን እግዚአብሔር የሰጠኝ በህሊና አልነግድበትም። እነ ሆድ አምላኩ እንደሚያደርጉት አላደርገውም። ያማ ቢሆን ኖሮ ባልወጣሁ ነበር። ወዳጅ ሆይ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ወገኖች ሆይ ዛሬ መልእክቴ ወደ ቃሉ ተመለሱ። ጌታ ኢየሱስ ክርስቶስ ይወዳችኋል። መልእክቴ ነው፣ የፍቅር ጥሪ ነው ማደርግላችሁ፣ የፍቅር ጥሪ ነው የማደርግላችሁ። ኢየሱስ ክርስቶስ በወደዳችሁ ፍቅር ይሄንን እውነት ነው እኔ ሪፍሌክት የማደርግላችሁ ወገኖቼ ሆይ ኢየሱስ የሞተው ላንተ ነው። ኢየሱስ የሞተው ለአንቺ ነው። እህቴ ነግርሻለሁ። አንቺ ኦርቶዶክሳዊ ትህቴ አምልጪ። ዘመኑ ተበላሽቷል። ዘመኑ ከፍቷል፣ ለአምልጪ መጽሐፍ ቅዱስ የእግዚአብሔር ቃል በዚህ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ አምስት ቁጥር አስራ አራት ላይ ገብተሽ ስታነቢው እንደዚህ ብሎ ይነግርሻል። አንዱ ስለ ሁሉ ሞተ ነው የሚለው ብዙዎች የሞቱበት አይደለም። የጽድቅ ጉዳይ የጽድቅ ጉዳይ አንዱ ስለ ብዙዎች ተላልፎ የተሰጠበት ጉዳይ ነው። አንዱ ስለ ብዙዎች የተቀጣበት ጉዳይ ነው። ወገኖች ሆይ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበር ይላላተ በእርሱ ቁስል እኛ ተፈወስን። ዛሬም ኢየሱስ እያንኳኳ ነው እንድትፈወስ። ዛሬም ኢየሱስ በርሽን እያንኳኳው ነው እንድትፈወሽ። ወበይን ታጣዊነ ውእቱ ተሰቅለ ዲበእፅ ከመያህ ሂወን ደማጣዊነ እንተርጉማት ጎበዝ፣ እንተርጉማት። በዚህ በአንደኛ ጴጥሮስ መጽሐፍ ምዕራፍ ሁለት ቁጥር ሀያ ሁለት ገብታችሁ ስታነቡት እርሱ ኃጢአትን አላደረገም፣ በአፉም ተንኮል አልተገኘበትም። ሲሰድቡትም መልሶ አልተሳደበም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር ሃሌሉያ ለጽድቅ እንድንኖር እኮ ነው። አንተ እርሱ የተገረፈው እሱ የተሰቃየው እሱ የተጨነከረው እኛን ለማጽደቅ እኮ ነው። እሱ ሞትን ድል አድርጎ የተነሳው ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ከዛስ እንደጎደላቸው ይቅሉ አለ አደለም። በክርስቶስ ኢየሱስ በተደረገው ቤዛነት በኩል በሱ በኩል በዛ በቀራኒዮ መስቀል በተደረገው ዋጋ በተከፈለው ዋጋ በሱ በኩል እንዲያው በጸጋው ይጸድቃሉ አለ። እንዲያው የሚለው ጊፍት ኦፍ ጋድ ነው ወገኔ። ወይ አንተ አንተ በሽሮና በበርበሬ የመንግሥተ ሰማያት ልትገባ? ኧረ ተው ባክ፣ እግዚአብሔር እኮ ጉቦኛ አደለም። በጉቦ የሚያጸድቅ አምላክ አይደለም። ልጁን ቀራንዮ መስቀል ላይ ሰውቶታል። ስለአንተ ኃጢአት ኢየሱስ የሞተበትን ጉዳይ እናንተ ድራማ የምትሰሩ ሰዎች ወየውላችሁ፣ ወየውላችሁ። በእውነት እነግራችኋለሁ እግዚአብሔር ምስክሬ ነው የምነግራችሁ እ ለዘጸዋ ስመከ ወለዘ ገብረ ተስካረከ ምህር ለከ። ስምህን የጠራ ዝክርህን የዘከረ በዓልህን ያከበረ በቃል ኪዳን የተማመነ ይላል የቅዱስ ዮሐንስ ገድል። ተው እንጂ በባለፈው አስወግደውልናል፣ እግዚአብሔር ይባርክልን። አሁንም ሌሎች መወገድ አለባቸው። ኖ እግዚአብሔር በጉቦ አንተን ለማጽደቅ በፍጹም በፍጹም በፍጹም አያደርገውም። ወንድሜ በፍጹም አያደርገውም። መጽሐፍ ቅዱስ ጸጋው በእምነት አድኗችኋል ነው የሚለው። በምን በእምነት አድኗችኋል? ምንን በማመን ኢየሱስን። ዘየአምን በወልድ ቦ ሕይወት ዘላለም በወልድ የሚያምን የዘላለም ሕይወት አለው። ዘላለምን የሚቆጥራለን እንዴ ዘላለምን ልትቆጥርልኝ ትችላለህ እንዴ? በወልድ የሚያምን የዘላለም ሕይወት አለው አለ እንጂ እንዲሁ አንተን እንደምትለው አንተን እንደምትሰብከው አንተን እንደምታስተምረው በእውነት በንተና በኩል ዝክር ዘክረህ መንግስተ ሰማያት ትገባለህ የሚል ትምህርት በመጽሐፍ ቅዱስ የለም። የሌለውን ደግሞ የለም ብለን መናገር ከእኛ ከእያንዳንዳችን የሚጠበቅ ግዴታ ነው። ጳውሎስ ወንጌልን ባልሰብክ ዕዳ አለብኝ ግዴታ አለብኝ። ያለው ወየውልኝ ብሏል። እንዲያውም ጳውሎስ ወየውልኝ ብሏል። እስኪ አንድ ጥያቄ ልጠይቅና ልጨርስ ወገኖች። ቤተ ክርስቲያኒቱ በሐዋርያትና በነቢያት መሠረት ላይ ታንጻለች ብላችሁ ሰብካችሁ ስሰብኩ ሰምቻለሁ። እውን በሐዋርያትና በነቢያት መሠረት ላይ ታንጻለች? ከታነጸች ከታነጸች ጳውሎስ ነው ጴጥሮስ ነው ያዕቆብ ነው ወይስ እስጢፋኖስ ነው? ለስዕል ሲሰግድ የነበረ ይሄ በጥያቄ መልኩ ይቀመጥልኝ፣ እና መልሱት። ራሳችሁ ህሊናችሁ ይውቀሳችሁና መልሱት። ጳውሎስ ነው ጴጥሮስ ነው ያዕቆብ ነው። የትኛው ሐዋርያ ነው ለስዕል የሰገደ? የትኛው ሐዋርያ ነው በስዕል ፊት ጸልዮ ሂድና ጠላት የእንግደልልኝ ብሎ የተናገረ? እረ በእውነት ትንሽ ይቅበዳችሁ። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። ይህንን ገፍተር አደረገች ጣለችና የእኛ ቤተ ክርስቲያን። አይ ከዚህ ከሐዋርያትና ከነቢያት መጽሐፍ በላይ የእመቤታችን የቅድስት ድንግል ማርያም ታምር ይበልጣል ብላ በተአምረ ማርያም ላይ ጻፈችው። ይብን መጽሐፍ ቅዱስን የነቢያትና የሐዋርያትን ትምህርት ውድቅ ያደረገች ቤተክርስቲያን ነች፣ ውድቅ ያደረገች ቤተክርስቲያን ነች። አሁን እዛ ሊቃውንት ጉባኤ ያለው ጠፍቶት እንዳይመስላችሁ ሆዳም ብቻ ተሰብስቦ ለሆዱ ነው እንደዚህ የሚያደርገው ህዝቡን ግን ያስበላል፣ እሱ ሆዱን እየሞላ ከእርሶሙ አምላኮሙ ክብሮሙ በነውሮም ይላቸዋል። ሆዳቸው አምላካቸው ክብራቸው በነውራቸው ይላቸዋል። አዎ ይህብን ጵጵስናን እንኳን የምትጠቀሙበት ለገንዘብ ነው። በሰሞኑ እንኳን ሶሻል ሚዲያ ላይ አላየንም? በአምስት ሚሊዮን ብር በስድስት ሚሊዮን ብር ጵጵስና እየገዛችሁ ቆብ እየገዛችሁ። ተው እንጂ ወንድሜ ሆይ፣ ይሄንን ቆብ አደረገብን ብለህ ትጮሃለህ። እኔ ለወንጌል ነው የምጠቀምበት፣ አንተ ግን ለሆድህ ነው የምትጠቀምበት። ተመለስ ወደ ጌታ። እኔ ካልነገርኩህ ማን ሊነግርህ ነው? ሲቀደም ያገባ ጳጳስ እንጂ ያላገባ ጳጳስ የለም። ይሄም የማስመሰል ትምህርት ነው፣ ቤተ ክርስቲያኒቱ ያስቀመጠችው እንጂ መጽሐፍ ቅዱስ አተ ዘአውሰበይ ጳጳስ ነው የሚ የአንዲት ሚስት ባል ነው የሚለው አንደኛ ጢሞቴዎስ መጽሐፍ ምዕራፍ ሶስት ቁጥር አንድ ላይ ገብታ አንብበው። ያላገባ ጳጳስ ምንድን ነው? ከየት አምጥተው ነው? በሐዋርያት ትምህርት በነቢያት ትምህርት ስለማታምን እንጂ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ እንግዳ ተቀባይ፣ ለብዙ ወይን የወይን ጠጅ የማይጎመጅ ነገር ግን ረብ የሆነ የማይከራከር ቤተሰቡን በአግባብ የሚመራ ነው የሚለው ቤተሰቡን በአግባብ መምራት ባይችል የእግዚአብሔርን ቤተ ክርስቲያን እንዴት ሊጠብቃት ይችላል? ፖለቲከኞች ተመለሱ። በአንድ እጃችሁ ፖለቲካ በአንድ እጃችሁ መስቀል ይዛችሁ ህዝባችን እናታስበሉት። እኔ በእውነት በቅንነት በቅንነት ምእመናኖች እንድትሰሙ ይፈልጋሉ። አባቶቻችሁ ሸውደዋችኋል። አባቶቻችሁ አጭበርብረዋችኋል። በቃ በቃ አጭበርብረዋችኋል። ስለዚህ ከዚህ ከተጭበረበረ ትምህርት ወደ ጌታ ወደ ኢየሱስ ክርስቶስ ትምህርት እንድትመጡ ጋብዣችኋለሁ። አነ ውዕቱ ፍኖተ ጽድቅ ወህይወት ወአልቦ ዘይመጽ ሀበ አብ ዘእንበለ እንተ ሐቤ እኔ እውነትና ህይወት መንገድም ነኝ፣ በእኔም በቀር ወደ አብ የሚመጣ የለም። የለም የሚለው የለም ነው። ሌላ መልስ የለው። የለም ከተባልክ የለም ነው። አትቅበዝበዝ፣ ተመለስ። ጌታ ኢየሱስ ክርስቶስ ይወዳችኋል። ተባረኩ። እሺ እግዚአብሔር ይመስገን ተባረኩ። ጸጋና ሰላም ይብዛላችሁ። መናገር የምትፈልጉ ሰዎች ካላችሁ መቀጠል ትችላላችሁ። ከዛ ጸልየን ፕሮግራማችን እንጨርሳለን። ጌታ ይባረክ። ቀጥሉ። አይሰማም። ይሰማል መጋቢ ይሰማል። መልካም፣ እግዚአብሔር ይባርክ ወንድማችን በእውነት ጸጋ ይብዛልህ። እሺ የምትሉት ነገር ካለ ቀጥሉ። የምትሉት ነገር ካለ ቀጥሉ። እሺ በእንደዚህ አይነት የስተት ትምህርቶች እንዲሁም አጋንንታዊ አሰራር ላይ ታርጌትድ ተደርጎ የተጻፈ መጽሐፍ አለ። ይህም መጽሐፍ የምትፈልጉ ሰዎች ይህን መጽሐፍ የምትፈልጉ ሰዎች ካላችሁ ምልክት ስጡን። አንብቡ። ማንበብ ወደ እውነት ያደርሳል። ይህን መጽሐፍ አንብቦ ወደ ጌታ ኢየሱስ መንግስት አለመቀላቀል አይቻልም። ይህን መጽሐፍ የሚፈልግ ሰው ምልክት ይስጠኝ። አንድ ቁጥር፣ አንድ ቁጥር። እኛ ወንጌልን መስበክ ነው ስራችን፣ ወንጌልን መስበክ ነው ስራችን። ሰዎች ደግሞ አንብበው እውነትን እንዲረዱ እንፈልጋለን። ይህን መጽሐፍ የሚፈልግ በማር የተለወሰ መርዝ፣ በማር የተለወሰ መርዝ። ይህን መጽሐፍ የሚፈልግ አንድ ቁጥር ያሳየኝ። እሺ፣ አንድ ሰው አይቻለሁ። ይህን መጽሐፍ የሚፈልግ አንድ ቁጥር ያሳየኝ። አሁን የሚያሳየኝ። የትኛው የትም ቦታ ብትሆኑ፣ መጽሐፉን እንልክላችኋለን። ውጭ ሀገር ያላችሁ በፖስታ ይላካል። አገር ውስጥ ያላችሁ ደግሞ እንልክላችኋለን እስካላችሁበት ድረስ ማለት ነው። እኔ ደውዬ ወስዳለሁ። እሺ፣ እሺ። ተባረክ ተባረክ፣ አንተ የተባረክ የእግዚአብሔር ሰው ነህ። ጸጋ ይብዛልህ። ለአንተ ችግር የለውም። እሺ የምትፈልጉ ሰዎች ይህን መጽሐፍ አምስትም አስርም መጽሐፍ መግዛት የምትፈልጉ ሰዎች አትደንግጡ፣ መጽሐፍ ግዙ። ማለት እኛ ሰዎች ዘይት የሚሸጡበት ዘመን ላይ ነው አሁን ያለነው ማለት ነው እነ ታምረ ሐዋርያውን ተና እነ ታምረ ነብይ እንተና እንመጣባቸዋለን። እናንተ ትባረካላችሁ፣ መኪና ትገዛላችሁ። ዘይት ግዙ ብንላችሁ እኮ ትገዛላችሁ።